እንኳን ለልጆቼ ለእነሱም ተረፍ ያሉ ብቻ፣ ግን ዝም እየሳሰብ እንዲ ነበር የሚያንገበግብኝ እንዲ በምጣድ በምጣድ እንዲ እንዲ በምጣድ ዞር ብሎ ብንላቸው ዞር ርቀን ብንሄድ ርቀው አይሄዱ ልጅ ልጆች የፈረደበት በጣም ነው የሚያምረው መልኩ ማን የሚመስል ጥሩ ነው። እነሱ ነው ጓደኛ ጓደኛ ያለች በጣም አንድ ጓደኛ ያለችኝ በህይወት አንቺ ማለት ነው። አባቱን የመሰለው ሲያደግ ነው ከነም

እዚህ ጀምር የመጀመሪያ ሱ የማውቀው ነገር የለም። እንደ እግዚአብሔር እንዳያምጣባችሁ፣ እንጂ አንዳንዴ እኮ ይሄን ታሪክ እኮ እየሳሰብኩ ማንም እኮ ተነስቶ ነው። በተለይ እዚህ ጋር የገባህ እንደ አርፍ ቁጭ ከወለደች ሴት ልጅ ካገባች ትምህርት ቤት ነው የሚሄደው። ከትምህርት ቤት ሲበጣልኳቸው በቃ ከጠሉ ይቀራ ትንጨቱ ምን አይቀር ጨስ ቦግ አርጋ ተጠብቀ ማለች ጨስ ቦግ አርጋ እንደ ተቃጥጌ እኮ ነው ተቃጥጌ ይህን ኔ ኮ እናንተ አታቁ ተቃጥጌ የላችሁ ተቃጥጌ እኮ ነው። ከዛ ሳስበ በሰላም የሚለቁኝ አደል ቆይ ሁሌ ጊዜ ምን እላለሁ። ሁሌ ከመቃጠል የተነሳ እግዚአብሔር እንዲ ዝም ብለን ዝምታ ልምዶብኛል ዝምታ የሚለውን ዘፈን እየመረጥኩ ቅጥል ድብን ቅጥል ድብን እያለ በመጨረሻ ነው መጣሁ ብያቸው። ምን አቃጠለኝ ምን አቃጠለኝ መጣሁ ነው ያልኳቸው። ቅናት እያተነጋገርን ለክፉ ቀን እንግዲህ አደጋ ቀን ተጠሪ አንቺ ነሽ። መጣሁ ከእነዚህ ሰዎች ጋር መኖራቸው

እና ቤት ቁጭ ከዛ እንኳን ሰላም ገባሽ፣ እንኳን ሰላም ገባሽ። ከዛስ ለነገሩ ጠርጥረው ነበር። በመጀመሪያ እኔ ያህል ብር እንፈልጋለን ሲሉ ምን ችግር አለው? ልጆች እኔ በጣም እኔ መጨረሻ በጣም እባብ ነኝ። በነገራችን ላይ እባብ ይህናእሽ ልክ ልጆቼ በሌላ ይዤ ሲወጣ

ብዙ ጊዜ ችግር አለባቸው። አንዳንዴ የባል ቤተሰቦች ኢትዮጵያ ውስጥ ሊበላ ሊበላ ወይዘሮ እንትና ሊበላ፣ በነገራችን ላይ ደስ የሚላቸው። አማቼ ደግሞ በጣም ጥሩ ሰው ነው፣ የወንዱ አማቼ ስማ፣ ነፍሳቸውን በገነት ያደርግልኝ እግዚአብሔር። እንዴት እንደምወዳቸው እሳቸው ነበር ፕሮቴክት የሚያደርጉት። በቃ እንዴት እንደሚወዱ እኔ እና እሳቸው ብታይ፣ እዚህ ሄጄ እኔ እና የልጆች አያት ወንዱ አያት ክትፎና ክትፎን እንበላለን፣ ጠጅ እንጠጣለን። አይዞሽ ነው የሚል በቃ እንግኛ አይዞሽ ያቺ መጋዣ ይኑኛ ሚስታቸው ነ አይዞሽ ነው ያለ እግዚአብሔር እንደዚህ እንኳን ብር እኳ እንደዚህ ሰጣቸው፣ አይከበሉ የልጆች ወንዱ አያት አያት ጀግና ጀግና ጀግና ናቸው። ልጆች ሲርባቸው ራሱ ደብቀው የሚያበሏቸው እነሱ ነበሩ።

ብሽ ከ እንዳትዞርብሽ የሰሞኑን አጀንዳ እንዳናረገሽ ከቤተሰቦች አይቸው ሴት ልጅ ስማርት ስትሆን ብልጥ ስትሆን መጨረሻዋ በሙን እፎ ይሆ አንዳንድ ጊዜ በግድ ተናገሩኝ ይሏቸዋል። እንደ ዛሬ ቢሆን ኖሮ እናጥረገርጋችሁ ነበር፣ ግን ዛሬ እኛ ሌላ ሰው ነን። ዛሬ የምን አይነት ሰው መሰልጓችሁ በጣም ትልቅ ሴት ነው። እና ይቅር ብያቸዋለሁ ለማንኛውም ይቅርታ አድርጌላቸዋለሁ። ይዞርባቸው ይ ሞታለችን። እኛ መርዶ ስላልሰማን እንጂ እኮ መርዶ የሚነግረን ስለሌለ እንጂ የኔ እኮ ተቀብረው ሰማንያቸው ምናም ሊኖር ይችላል። ሁላችንም አላፊዎች ነን፣ ግን እኔ ለሰው አስቤ ነው። ምን አባሽ ስሪ ነገር ያለሽ እነዚህ ከብቶች መከሰስ አለባቸው። በእኔ ህይወት ላይ ያደረጉት ነገር ጋዴሚት ከዛ በኋላ እኮ በጣም ጠንቀቃሁኝ። እኔ እግዚአብሔር ምስክሬ ነው፣ ሁል ጊዜ የሆነ ወንድ ምናምን እናት አለኝ አባት አለኝ ሲለኝ ካጠገብ ያለ ሰው በጣም ይሰግቀኛል። እና በጣም የመጀመሪያ ጊዜ ከዚህ አህያ ጋር ማዘርና ማዘር ነው ታለች ምናምን ምንም ዘመድ የለኝም ምናምን ሲለኝ እንዴት ደስ ብሎኝ እንደነበረ ልነግራቸዋልችል። ምክንያቱም መጀመሪያ ዘመድ የለኝም ብሎኝ ነበር። በኋላ ነው ጓደኛው አንድ እህት እኮ አለችው ምናምን ብሎ እህት አለች ብዬ እኔ ደውል ያልኩትኝ ለዚህ አህያ። እና በነገራችን አህያ ራሱ ቤተሰቡን ክዶ እህቱን ክዶ ከኔ ጋር ብቻ ነበር የፈለገው። የራሴ ህይወት የሚያበላሸው እኔ ነኝ እንጂ እሱ እኮ ያውቃው ነበር የችግር እንዳለ እና እና እኔ አሁን ከዛ ጊዜ በራሴ የደረሰውን ነገር ስለማውቀው ምን እላለሁ እኔ ነገ የናቲ ሚስት ሚስቴ ካለ አደለም ለምን አህያ ያገባ ምን አገባኝ እሱ ደስ ካለው? እንኳን ሚስቴ እንኳን ወንዱ ልጅ አደለም ሴቷ ልጄ ራሱ እኔ ሴቷ ልጄ ትንሽ ያው የወንድ ነገር ስላለ በራሷ እንድትቆም ያው የፈለገችውን ታርግ፣ ግን በራሷ እንድትቆም ነው። ሁል ጊዜ ምክር የምንድነው አስሉ እንኳን ንታረግ ትምህርቷን እንድትማር ነገ እንኳን ወንድ እንኳን ብሄድ ተነሳ በራሷን እንድትሰራ ያንን ነው የምፈልገው የነበረው እንጂ ለምን እኔ ስትፈልገ እያታገላብጥ ምን አገባኝ አገበ እና እኔ ከራሴ ተለምዶ ስለማቀኑ በተለይ የባል ቤተሰብ ምናምን እናታችሁ ድንጋይ ብለው ይሁንም ቤተሰብ እንደው ስብስብ አርጋችሁ ክርሜት አርጋችሁ ማቃጠል እግዚአብሔር እኔ በጣም ነው የምፈራ። የኔም ህይወት በጣም ምስቅልቅሉን ያወጡት የወንድ ቤተሰቦች ናቸው። እንን የሀገሬ ላይ ሚሊዮን ሆነ የምችልች በጣም ቆንጆ ልጅ በጣም ሰራተኛ እግዚአብሔር ምስክሬ ነው ብላችሁ እንደዚህ እንደምታይ ይመስላችሁ ይሁን ነገር ሰርች እዛ ጋራ ሻይ ቤት እዛ ጋር ይሁን ነገር፣ በስሜ ራሱ ያልከፈትኩት ነገር እኮ እንዳልነበረ ነው የምነግራችሁ። የማይፈልገኝ የማይፈልገኝ ሰው ቀበሌ ይፈልገኛል፣ ከፍተኛው ክፍለ ከተማው። እግዚአብሔር በጣም አክቲ ነበር በጣም ነበር በጣም ነበር አክቲቭ ነበርኩኝና እንደዚህ ታጭ ተሻል፣ እንደዚህ ታጭ ተሻል። እነዚህ ሊያጭሉኝ እኮ ነው ይባል ቤተሰብ አጭሉኝ። የሀገራችሁ ፕሬዚዳንት ሆን ነበረ የሀገራችን ፕሬዚዳንት እግዚአብሔር ምስክር ይነ ምላቸው የሀገራችን ፕሬዚዳንት ሆን ነበር። ይህ ጠቅላይ ሚኒስቴሩ የተቀምጡበት ቦታ ላይ ወይዘሮ ጅጅክያ ተቀምጣ ነበር። ምን ያደረጋል? ምን ያደረጋል? እነዚህ መጋጃ የባል ቤተሰቦች ወይ ልጃቸውን አያገቡት ወይ አይበዱት። ያ ለምን አትበዱኝ ማላቸው ሱራሱ ወይምጨረሻ በደስ ባ ነገር እኔ በበደሷ ነው እናንተን አለ ደማላቸው ደንግጭ ቁጭ ምን አድርግ ነው ምትል? እንደዚህ በዚህ ወታ በዚህ ገብታ እንደዚህ አድርጋ እንደዚህ ለብሳ እንደዚህ ወታ በዚህ ወታ እሷ በጣም ያንግ እኮ ነኝ። አስራ ስምንት ዓመት ገብቷት የአስራ ስምንት ዓመት ልጅ ታውቃላችሁ? የአስራ ስምንት ዓመት ልጅ ምን ያህል ስቃይ እንዳየች ከቤተሰብ ወታ እኔ ነኝ። አሬ አሬ በቃ ግራ አጋቡኝ። ታውቃላችሁ፣ ግራ መጋባት

ይቆጥራል እና በተለይ የማትፈልግ እናንተ ቤተሰብ በሙሉ አልፈልግም ብሎ ሲላችሁ አይደብርም። እኔ የዛኔ ፖለቲካ አላክ ምን አላክ ምን ቁጭ ብዬ ሳስበው ምንም እኮ አላቅም። ንጹህ ልጅ ታውቃላችሁ። በጣም ንጹህ ሴት፣ በጣም ንጹህ ልጅ፣ ቆንጆ ልጅ፣ በጣም ምታምር ልጅ ከቤቷ የማትወጣ? ፈለጉት አሁን እንትን አደለው ደግሞ ፓርቲ ሰው አደለው ክርስቲያን እኮ ነኝ ጴንቴ ኮ ጴንቴነትን አልተቃወሙት ክርስቲያን መሆኔ እንዲሁ ብቻ በቃ በእኔ ደግሞ እንደዚህ አይነት ነገር ደግሞ አልወድም አልወድም በቃ በእንትን ማለት ነው የፈለጉት ማዘዝ የሆን ነገር ማድረግ ሁሉ ነገር በነሱ ኮንትሮል እንዲ እኔ ደግሞ ያን ነገር ከድሮም ጀምሮ ከአስተዳደገ ዝምተኛ አለሁኝ ጨዋ አለሁኝ እንጂ ይሄ እንደዚ ነገር ያው ጓደኛ ስትይዙ፣ አብራችሁ መኖር ስትጀምሩ፣ እስከ ልጅ ስትደርሱ መታዘዘም አትፈልጉም። መታናት ው ይህን ብሎ ይህን ጠጦ ይህን ያልጋልብስ ትመርጥልናለች እንዲ ጉድ ያልጋልብስ ምትመርጥ አልማቻለች። እኛ ደግሞ እኮ ደሃ እኮ ነን። እኮ የለንም እኮ ያለችን ሁለት ናት አንድ ናት አንድ ብርድ ልብስ ናት ያለችን እንጂ ደግሞ ከዛ ላይ ትላለች፣ ይሄማ ብርድ ልብስማ ዛሬ ተለወጡ፣ ማታ እንዲህ የሚበላው የለውም እንዲህ የሚቀርበው የለውም ብላ ልክ እሷው ባ ልጇ ለብቻ እንደሚኖር አድርጋ ነው የምትቆጥረው። የለንም እኮ ደግሞ ብር እንደ እጅ ሴት በለብስ አለች። ግን እስከ ነመኖራን በጣም ነው የምትጸየፋት እከክ ነገር ሲደርሱባቸው ያውቃል። ዛሬ ጦፍ ልጆቹን ልታደር ስትል አጭር ቀሚስ ለብሳለች የምትል እኔ እኮ ቻንኩዬ እኮ ነው ያንን አጭር ቀሚስ የለበስኩት እንጂ ተዘጋጅቼበት እኮ አይደለም። የሆነ ሾፌሩ መጥቶ ሊወስዳት ሲል ቂጧን እያገላበጠች ትለኛለች። እኔ ለራሴ እኮ አርባ ዘጠኝ ኪሎ እኮ ነኝ የትኛው ቂጤ ነው የሚገላበጠው? ለነገሩ እሱ አይናገረኝም ግን ነው ይናደዳል፣ ሳስበው ቀጠ በነገራችን ላይ እንደነዚህ አይነት ሴቶች አይጎዱም እንዳትሉ። እኔ ከዛ በኋላ ባልፈሩም ወንድ አስጠላኝ፣ በቃ ይሄ ከወንድ ጋር መኖር በእነሱ በነሱ ጠላሁት። በነሱ በቃ በተለይ ቤተሰብ ካለውማ በኢየሱስ በቃ እየፈራችሁ ምትኖሩት በቃ። ምን ያህል ተጽዕኖ እንደሚያሳድሩት ታውቃላችሁ። ምን ያህል ሴሽ ፕሮብሌም እንደሚያደርጉባችሁ ጭንቅላታችሁ ላይ ታውቃላችሁ። እነዚህ ባል ቤተሰቦች በአጠቃላይ ቀደ ቀለል አደርጋችሁ አትዩት። ከነሱ ስለተማርኩ ነው። እኔ አሁን እንደዚህ ወንድ ልጅ እንትን ያለው ላይ እኔ ፍጹም ፍጹም። ለምን ሲበልግ ድመት አያገባ ምን አገባኝ ምን አገባኝ

አሁን ደግሞ ምን አይተው ነው ከኢትዮጵያ ሆና? ኦኬ እሷ እንኳን እኔ አሁን ይችኛን አክሴፕት አረጋታለሁ። ለምን መሰላችሁ? በእድሜ ቢያት የስምንት ዓመት ልዩነት አለና እብድ ማለት ነው። ምናልባት ኦኬ እድሜዋ እኔ ይችኛን አክሴፕት አረጋታለሁ። አክሴፕት በዚህ በእድሜ ምናልባት አትመጣጠሩም ምናም ብላ ወንድሜ፣ ወጣት እኔን እንደዚህ እንደዚህ ነገሮች እንደ ሰው ማንም ሰው እንኳን ለወንድሙ ለጓደኛው መልካም ነገር ነው የሚመኝለት በቃ ቢሆን ግን አንድ ነገር ደግሞ እያመን ከሄድኩት ምንነው ታውቃላችሁ የሰው ልጅ እድሜው እኩያ ስለሆነ ደስተኛ ነው ማለት እንዳልሆነ አይቸዋለሁ እኔ ከእድሜ በታች ይዤ ደስተኛ አልነበርኩም ም ከኔ እድሜ በታች ይዤ ከሌላ ሰው ጋር ግን ደስተኛ ነበርኩ ሌላ ይሄኛው እኮ ሶስተኛ እኮ ነው እኔ እኮ እናንተ ሳታውቁ እኮ ከዚህ እኮ ያነሰ እኮ የሀያ ስምንት ዓመት ልጅ እኮ ጓደኛ ነበረኝ ታውቃላችሁ ወይም አታውቁም አምሶ ሀፒ በጣም ሀፒ ነበርኩኝ እኔ ሀፒ ነበርኩ ከስነ ስርዓቱ ከማቸርድነት እኔ ኮ ሰላሳ ስምንት ዓመት እኮ ነው እኔ ግን የሀያ ስምንት ዓመት እኮ ጓደኛ ነበረኝ የእውነት በጣም ሀፒ ነበር ግን በጣም ቱፋር ስለሆነ

እና እድሜ አይደለም። አንዳንድ ጊዜ ከኩዮቻችሁ ጋር ሆናችሁ ሀፒላቶም ትችላ፣ ከእድሜው በታች የሆነ ሰው ሀፒላቶም ከእድሜያችሁ በላይ የሆነ ሰው ሀፒላቶም ትችላላችሁ። ያ እና ይመስለኛል እግዚአብሔር ያገጣጥም። በተለይ አብሮ ለብሎ አንድ ቀን ቢሆን ሁለት ቀን ሶስት ቀን ቢሆን

ሲያካፍላት ለሚስቱ ራሱ ግዴታው ሳይሆን ትክክል እንደሆነ አምኖበት በቃ ይሄ አንቺ እኮ እኔ በምሰራበት ሰዓት ደስታ ነው። በቃ ተስፋ ደስታ ሰተሽ ሀይልን በሆነ ሰተሽኛልና ሰርተሽ ብር ስራ ላመጣሽ ብቻ ሳይሆን ልጆች ሰተሽኛል። በቃ እንዳንዳንድ ነጮች ምናምን ነገር በቃ ይህም ዲ የሚባል ነገር የለም። ንብረትሽ ንብረት ነው። ለወደፊትም ካጠገምሽ ምናምን የሚል ወንድ አላማራችሁም። እኔ የኔ ልጅ እንደዛ እንዲሆን ነው የሚፈልገው። አፈር አባቱ ላይ ይሁን አይሁን እንግዲህ አናውቅ አይደነ ምን ይታወቃል? እምቢ ሊል ይችላል። በቃ እንደዛ ይነባል። እዛ አላፈቃችሁም ሴቶች እንደዛ ይነባል። እና በቃ ፍቅር የለም አይደለም አልተመቻቸንም አይደለም አይላም ይሆ በቃ ምናምን ብሎ በቃ ጉድ ላክ ብሏችሁ እንሄድ። ምን አለበት እንደዚህ አይነት ወንዶች ቢፈጥረልና መድኃኒዓለም እንደው እግዚአብሔር ግ እንደዚህ አይነት ወንዶች ዱብ ዱብ ዱብ ብታረገልን ዓለም እንዴት እንደምትለወጥ የለም። ንብረትሽን አንቺ ሰርተሽ እንደምቆ። በነገራችን ላይ አብሮ አሁን አይታችሁት እንደሆነ አብሮ አብሮ የሰራ ወንድ፣ አንዳንድ ወንድ ደግሞ አለ እንኳን ንብረትን አይደለም አንቺ ራሱ መቼ ወደድሽ ምናምን የሚል፣ ደስ አይላችሁ? እንዴት ደስ እንደሚል በቃ እንድትወዱት ያደርጋችኋል። እኔ እኮ ማለት ምን አባቱ ንብረት፣ እኔ እኮ መውደሽ አንቺን ነው ምናምን ቢለኝ ደግሜ ነው የማፈቅረው። ደግሜ በቃ ደግሜ ራሱ ባላፈቅረው ራሱ እንገዛለታለሁ ይነው በቃ። ምክንያቱም ከዚህ በላይ ፍቅር መግለጫ የለም።